ኢትዮጵያ የተካተተችበት የአህጉራችን አፍሪካ አምስት ቅንጡ ዓለም አቀፍ ኤግዚቢሽን ማዕከላት። የኤግዚቢሽን ማዕከላት ከፍተኛ መጠን ያለው የንግድ ልውውጥን ያመጣሉ፣ እንዲሁም ደግሞ ለስኬታማና ለዳበረ የሀገር ውስጥ ኢኮኖሚ ቁልፍ ሚና ያላቸውም ናቸው። ይህ ብቻም ሳይሆን የሀገሪቷን ባህል የሚያስታውቁ ብሎም ደግሞ የሰው አይምሮ ውስጥ የሀገሪቷና የከተማዋ መገለጫ በመሆን የሚያገለግሉ ለሀገሪቷም ቱሪዝም ትልቅ ፋይዳ የሚኖራቸው ናቸው። በዓለማችን ላይ በርካታ የቅንጦት ኤግዚቢሽን ማዕከሎች የሚገኙ ሲሆን ከነዚህ መካከልም በጀርመን ሀገር የሚገኘው የፍራንክፈርት የንግድ ትርኢት ሜዳዎች፣ የሜልበርን ኮንቬንሽን እና ኤግዚቢሽን ማዕከል እንዲሁም ደግሞ ሆንግ ኮንግ የባል ማዕከል በግዝፈታቸው በዓለማችን ላይ ከአንድ እስከ ሶስተኛ ደረጃን የያዙ ናቸው። ወደ አህጉራችን አፍሪካ ስንመለስም አፍሪካ እጅግ የሰለጠነች ሀገር ስትሆን አህጉሪቷ እጅግ በርካታ ትልልቅ ዓለም አቀፍ ኤግዚቢሽን ማዕከላትን ይዛለች። በመሆኑም ታዲያ በዛሬው ዝግጅታችን ወደ እናንተ ውድ ተከታታዮች ለማድረስ የመረጥ ነው እኚህ የአፍሪካን ስልጣኔና ብልጽግና ለዓለም በማስታወቅ ላይ የሚገኙ አዲሱ በሀገራችን የተገነባው አዲስ አፍሪካ ዓለም አቀፍ ኤግዚቢሽን ማዕከል የተካተተበት አምስት ምርጥ የአፍሪካ ዓለም አቀፍ ኮንቬንሽን ኤግዚቢሽን ማዕከላትን የምናደርሳችሁ ይሆናል። በቆይታችንም እኚ ምርጥ አምስት የአህጉራችን አፍሪካ የቅንጦት አለም አቀፍ ኤግዚቢሽን ማዕከላት ምን እንደሚባሉ፣ በየትኛው የአፍሪካ ሀገር እንደሚገኙ፣ ምን ያህል ወጪ እንደወጣባቸው፣ ከሌሎች በአለማችን ከተሰሩ ግዙፍ ኤግዚቢሽን ማዕከላት ምን ለየት እንደሚያደርጋቸው፣ በውስጣቸው ምን ምን አስደማኝ ማዕከላትን አካተው እንደተገነቡ ጨምሮ ምን ምን ዝግጅቶችን በዋናነት እንደሚያቀርቡና እንደሚያቀርቡ ስለነዚህ አፍሪካን በአለም አቀፍ መድረክ እያስታወቁ ስለሚገኙ የቅንጦት ማዕከላት የተለያዩ አስገራሚ መረጃዎችን ይዘን መተናል። ውድ የተከበራችሁና ና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው አምስተኛ ኬንያታ ዓለም አቀፍ የስብሰባ ማዕከል። በመጀመሪያ በዚህ ዝር በአምስተኛ ደረጃ ላይ የምናገኘው የአህጉራችን አፍሪካ ምርጥ ኤግዚቢሽን ማዕከል የኬንያታ ዓለም አቀፍ የስብሰባ ማዕከልን ነው። ይህ መቀመጫውን በኬንያ ናይሮቢ ያደረገው ግዙፍ ኬንያታ ዓለም አቀፍ የስብሰባ ማዕከል ከምስራቅ አፍሪካ ሁለተኛው ሲሆን፣ ይህ ሰማይ ጠቀስ ህንጻ ባለ ሰላሳ ሁለት ፎቅ ህንጻ ነው። ማዕከሉ የሚገኘው በናይሮቢ ከተማ አደባባይ ላይ ሲሆን እስካሁንም ዓለም አቀፍ ዝግጅቶችን ጨምሮ በርካታ የሀገር ውስጥ ትልልቅ ዝግጅቶችን አድርጓል። ይህ የኬንያታ አለም አቀፍ የስብሰባ ማዕከል ህንፃ በሀገሪቷ የቴሌፖስታ ታዎርስ ህንፃ ከመገንባቱ በፊት በናይሮቢ የመጀመሪያው ረዥም ህንፃም ነበር። ማዕከሉ ስብሰባዎችን፣ ኮንፈረንሶችንና ኤግዚቢሽኖችን ለማካሄድ ተመራጭ ሲሆን በርካታ መኪኖችን በአንድ ጊዜ ማስተናገድ አቅምም ያለው ነው። በተጨማሪም ይህ የአፍሪካ አምስተኛው ምርጥ ኤግዚቢሽን ማዕከል ባለ አራት ኮከብ ቅንጡ ሆቴልን ጨምሮ ለተፈጥሮ ወዳጆች በርካታ የአረንጓዴ ቦታዎችን ይዟል። ይህ ብቻም አይደለም፣ ይህ የቅንጦት ማዕከል የደህንነት ካሜራዎችን ጨምሮ በርካታ ዘመናዊ ቴክኖሎጂዎችን ያሟላ መሆኑም ይነገርለታል። አራተኛ አዲስ አፍሪካ ዓለም አቀፍ የኮንቬንሽንና ኤግዚቢሽን ማዕከል በዚህ ዝርዝር አራተኛ ደረጃ ላይ የምናገኘው ከምስራቅ አፍሪካ የመጀመሪያው ከመላው አፍሪካ ደግሞ በአራተኛ ደረጃ ላይ የሚገኘው በሀገራችን ኢትዮጵያ ተገንብቶ ከሰሞን የጠናቀቀው የአዲስ አፍሪካ ዓለም አቀፍ የኮንቬንሽንና ኤግዚቢሽን ማዕከልን ነው። ይህ የተለያዩ የውጭ ሀገር እንግዶችንና ዲፕሎማቶችን ለማስተናገድ በጥሩ ሁኔታ የተሰራው ግዙፍ ማዕከል 28 ቢሊዮን ብር መፍጀቱም ነው የተነገረው። ይህ የቅንጦት ማዕከል በውስጡ ሁለት ትልልቅ አዳራሾችና ስምንት ትንሽ አዳራሾች ያሉት ሲሆን ወደ ሁለት ሺህ ገደማ መኪኖችን ማስተናገድ የሚችል የመኪና ማቆሚያ ቦታ፣ ሀምሳ የንግድ ድርጅቶችን ማስተናገድ የሚችሉ የንግድ ቦታዎች፣ የንግድ ትርኢትና ሌሎችም በርካታ ትልልቅ ማዕከሎችን ያቀፈው አዲስ አፍሪካ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል የኢትዮጵያን ትልቅነትና የዲፕሎማቲክ መቀመጫነቷን የሚያሳድግ ባለፉት አመታት በስፋት ሲሰራ የ ቆየ ግዙፍ ማዕከል ነው። ይህ ግዙፍ አለም አቀፍ የኮንፈረንስና ኤግዚቢሽን ማዕከል በ2009 መሰረተ ድንጋይ ጣለ ሲሆን በ2010 ጥቅምት ወር ላይ ግንባታው መጀመሩም የሚታወቅ ነው። በ11 ሺ ሄክታር መሬት ላይ ያረፈው ይህ የቅንጦት ማዕከል ባለአምስት ኮከብ የቅንጦት ሆቴልን ጨምሮ አንድ ሺ እጅግ ዘመናዊ አልጋ ቤት እንዳሉትም ተነግሮለታል። የቅንጦት ማዕከሉ ዓለም አቀፋዊ መድረኮችን፣ የሙዚቃ ዝግጅቶችንና ኤግዚቢሽኖችን የማስተናገድ አቅም ያለው ሲሆን ከኤርፖርት ነጻ ወደ ማዕከሉ እንግዶችን የሚያመላልስ መሆኑም ተነግሮለታል። ይህ በመዲናችን አዲስ አበባ በሲኤምሲ የተገነባው የአዲስ አፍሪካ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል በኢትዮጵያና በምስራቅ አፍሪካ በስፋቱም ሆነ በተራቀቀ መልኩ አንደኛ ሲሆን ከመላው አፍሪካም በአራተኛ ደረጃ ላይ ይገኛል። ሶስተኛ ካይሮ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል በሶስተኛ ደረጃ ላይ የምንመለከተው የአህጉራችን አፍሪካ ግዙፍ አለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል በግብጽ ሀገር የሚገኘውን የካይሮ አለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከልን ነው። ይህ በአህጉራችን አፍሪካ በሶስተኛ ደረጃ ላይ የሚገኘው የካይሮ አለም አቀፍ ግዙፍ የስብሰባ ማዕከል በሀገሪቷ ውስጥ ያለው ብቸኛው ትልቅ አጠቃላይ የኮንፈረንስ ማዕከል ሲሆን ማዕከሉ ሰላሳ ሄክታር መሬት ላይ ያረፈም ነው። ይህ የቅንጦት ማዕከል እንደምትመለከቱት አሰራሩ እጅግ የሚማርክና በአስገራሚ የግንባታ ንድፍ የተገነባ ሲሆን ማዕከሉ ከካይሮ አለም አቀፍ አውሮፕላን ማረፊያ አስር ደቂቃ ብቻ የሚወስድ ነው። ይህ በረብጣ ሚሊዮን ዶላሮች ወጪ የተገነባው ግዙፉ የካይሮ አለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል በውስጡ ባለ አምስት ኮከብ የቅንጦት ሆቴልን ጨምሮ አለም አቀፍ የንግድ ሞል ከሶስት መቶ እስከ አስር ሺህ ሰዎችን የማስተናገድ አቅም ያላቸው የስብሰባ ማዕከላት እንዲሁም ደግሞ የተለያዩ ግዙፍ ማዕከላትን አካትቶ የያዘ ነው። በወቅቱ በቻይናውያን መሀንዲሶች የተገነባው የአስደማሚ ማዕከል የግርግዳውን ስል ለመሳል ብቻ ሶስት አመታት እንደወሰደባቸውም ይነገራል። የካይሮ አለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል ዘመኑ የሚጠይቃቸውን እጅግ ዘመናዊ ቴክኖሎጂዎች አሟልቶ የተገነባ ሲሆን፣ ማዕከሉ አሁንም የተለያዩ አህጉራዊና አለም አቀፋዊ ዝግጅቶችን በማስተናገድ ላይ ይገኛል። ሁለተኛ ኬፕታውን አለም አቀፍ የስብሰባ ማዕከል በመቀጠል በዚህ ዝር ሁለተኛው የአህጉራችን አፍሪካ ግዙፍ አለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል ኬፕታውን አለም አቀፍ የስብሰባ ማዕከል ነው። ይህ ግዙፍ ማዕከል አለም አቀፍ ደረጃውን ጠብቆ የተገነባ ሲሆን ለሀገሪቷ አንዳንድ የቱሪስት መስህብ ሆኖ እያገለገለ የሚገኝ ከመሆኑን በተጨማሪ የአፍሪካ ቀዳሚው የኮንፈረንስ መድረክ ስፍራ ሲሆን ግንባታው በረብጣ ቢሊዮን ዶላሮች ወጪ መገንባቱም ተነግሮለታል። ይህ እንትሮፒያን አቆጣጠር በ2003 ግንባታ የተጠናቀቀው ግዙፍ የቅንጦት ማዕከል በድልድይ የተገናኘ አንደኛ ኬፕታውን ዓለም አቀፍ የስብሰባ ማዕከል እና ሁለተኛው ኬፕታውን ዓለም አቀፍ የስብሰባ ማዕከል ተብሎ ተሰይሟል። በተጨማሪ ማዕከሉ ባለሰባት ሰባት ኮከብ ቅንጡ ሆቴልን ጨምሮ ግዙፍ የመኪና ማቆሚያ፣ አነስተኛና ትልቅ የስብሰባ ማዕከላትን አካቶ የተገነባ ሲሆን ከዚህ በተጨማሪም አለም አቀፍ የንግድ ሞል፣ ትልልቅ የሀገሪቷ ድርጅቶችን ጨምሮ የተለያዩ እጅግ በርካታ ማዕከላት እና አዳዲስ የራቀቀ ዘመናዊ ቴክኖሎጂዎችን አሟልተዋል። አንደኛ ደርባን ዓለም አቀፍ ኮንቬንሽን ሴንተር። በመጨረሻም በዚህ ዝርዝር በአንደኛ ደረጃ ላይ የምንመለከተው የአህጉራችን አፍሪካ ትልቁና አንደኛው ዓለም አቀፍ ኮንቬንሽን ማዕከል ሌላኛው በደቡብ አፍሪካ ደርባን ከተማ የሚገኘው ደርባን ዓለም አቀፍ ኮንቬንሽን ሴንተር ነው። ይህ ግዙፍ የደርባን ኮንቬንሽን ማዕከል በአፍሪካ ትልቁና አለም አቀፍ የስብሰባ ማዕከል ሲሆን ማዕከሉ በደርባን የባህር ዳርቻ ፊት ለፊት የሚገኝ እጅግ ማራኪ የቅንጦት ማዕከል ነው። ማዕከሉ አለም አቀፋዊ መድረኮችን፣ የሙዚቃ ዝግጅቶችን፣ ስብሰባዎችና ኤግዚቢሽኖችን የማስተናገድ አቅም ያለው እንዲሁም ደግሞ ትልልቅ አለም አቀፍ የንግድ ሞሎች፣ ቅንጡ ሆቴሎችና ሬስቶራንቶችን ጨምሮ እጅግ ሰፋፊ የመኪና ማቆሚያ ቦታን በርካቶ ያዘም ነው። በ1997 በኔልሰን ማንዴላ በይፋ የተከፈተው ይህ የአህጉራችን አፍሪካ ግዙፉ የኮንቬንሽን ማዕከል በቱሪዝሙ ዘርፍ ለሀገሪቷ በሶስት አመት ውስጥ ብቻ 30 ቢሊዮን ዶላር አስገኝቷል። ይህ ኮምፕሌክስ የደርባን አይሲሲ ና የደርባን ኤግዚቢሽን ማዕከልን ያካተተ በአፍሪካ ትልቁ ሁለገብ ዝግጅቶችን ያቀርባል። በመሆኑም ታዲያ ይህ የቅንጦት ማዕከል ለሀገሪቷ ብሎም ለደርባን ከተማ ትልቅ ምልክት በመሆንም የሚያገለግል ነው። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደተደስታችሁበት ና ስለነዚህ አዲሱ የሀገራችን አዲስ አፍሪካ ዓለም አቀፍ ኮንቬንሽን ማዕከል ስለተካተተበት የሀገራችን አፍሪካ ምርጥ አምስት ግዙፍ የኮንቬንሽን ና ኤግዚቢሽን ማዕከሎች በቂ መረጃን እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸውን መረጃዎች ይዘን እንቀርባለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለማችን ይሁን።